አሁን የውነት አብዳል። ቆይ አንተና ቤዛ ያዛችሁ ድራማ ነው? መጀመሪያ ከቤዛ ጋር ግንኙነት ነበራችሁ፣ ከዛ እኔና የናታን ፍቅር ሲያስቀናችሁ ቤዛ ናታንን አንተ ደሞ። ሰላም ጤና ይስጥልን የተከበራችሁ እና የተወደዳችሁ ጉናቱ ተከታታዮች እንደምን አላችሁ? በእያላችሁበት በአለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ክፍል 60ን የምናይ ይሆናል። በክፍል ስልሳ ከታዩ ትዕይንቶች መካከል እንግዲህ የናታን እገታ ነው። ናታን ለስራ ፍለጋ ብሎ በሚወጣበት ሰዓት በያፌት ጋርድ ሲከታተለው ነበረ። ከዛም ማደንዘዣ መርፌ በመውጋት እንዲወድቅ አድርጎታል ማለት ነው። በመጨረሻም እግሩን ይዞ እየጎተተው ተመልክተናል። እንግዲህ ያፌት ኤፍራታን ለማግባት ናታንን ማገት እንደሆነ ይኸው ቅዱን ሀብሎ ጀምሮታል። ኤፍራታንም አግኝቶ እሷን እንደሚያገባት ነግሯት ነበረ እሷ ግን ያማሃል እንዴ እንደዛ እንዳላሰቃይህኝ እያለችሁ ነበር። እንድትረሸው አድርጋለሁ፣ ግድ የለሽም ሲላት ነበር። አንድ ላቅቄም ንግስቴ አድርጌ እይዝሻለው እያላት ነበር። ምንም እንኳን ነገሩን እሷ ባትቀበለውም እሱ ግን እቅዱን በግልጽ ለእሷ ነግሯታል። ታዲያ ኤፍራታም የኋላ ስቃዮቿን እያስታወሰች አንድ ባንድ እንደዛ እንዳላሰቃየኝ ሁሉ አፈቅርሻለሁ ይላል እንዴ እያለች ነበረ። ሌላው ነገር የሉሊት ፍርሃት ነው። ሉሊት እንግዲህ ጽዮን እያስታወሰች ነው። ከዚህ በኋላ ኤፍራታ ትገድለኛለች እንዴት ነማ ነው እያለች ነበረ። በዚህም ምክንያት ለአለቃዋ ለያፌት ብትደውልም ያፌት ግን ጥሩ ምላሽ አልሰጣትም። የወንጀል ተባባሪ አልሆንም ሲል ነበረ የመለሰላት። በያፌት ንግግር የተበሳጨችው ሉሊትም እኔ ሉሊት ማን እንደሆንኳ አሳየዋለሁ እያለች ለህዋን ነበረ የደወለችው። ለህዋንም በችግሯ እንድትደርስላትና ጭንቅ ውስጥ እንዳለች እየነገረቻት ነበረ። ምንድን ነው የተፈጠረው አለቻት። ወደዛ ቤት አልመለስም፣ እባክሽን። ችግር የለውም እኔ ጋር ታሳልፍ ያለሽ አለቻት። እሷም ለቤዛ ልብስ መውሰድ እንደምትፈልግ ነግራት ስልኩን የዘጋችው ታዲያ፣ የነናታን ደህንነት ለመጠየቅ በራቸው ቆማ ነበረ። ከዛም እነናታን ከእስር ቤት ሲመለሱ ህዋንን አዩት። ለምን እዚህ? ምን ትሰራለሽ? አንቺ ቤዛ ጓደኛ አይደለሽ? የፍራታ ገዳይ ነሽ አንቺም በማለት ናታንም መጥፎ ነገር ተናገራት። እሷም ምንም አይነት እቅድ እንደሌላትና ለቤዛ ልብስ መውሰድ እንደምትፈልግ ብትነግረውም እሱ ግን ከዚህ በኋላ እኔን የሚያታለለኝ አንዳች ምክንያት የለም በማለት ወረወራት። ናታንም ወደ ቤት በሚገባበት ሰዓት በጣም ተናዶ ስለነበረ፣ ኤፍራታ ምንድን ነው የሆንከው? እባክህን ንገረኝ አለችው። ከዛም ከዚህ በኋላ የቤዛ ጓደኞችንም ሆነ እያንዳንዱ ሰው መጠንቀቅ ይኖርብሻል አላት። ምክንያቱም ከእስር ቤቱ ሄደው ሳለ ቤዛ እንደምታስገድላት አሁንም ስለነገረችው ይህ ስጋት አለበት። ጽዮንም ለማስታወስ እየሞከረች ተመልሶ ይጠፋባታል፣ ተጨናነቀች ከዛም እስኪ ቆይ ላስታውስና እነግራቸዋለሁ፣ ግን የሆነ አንድ ትልቅ ነገር ትዝ ብሎ የነበር አለቻቸው። እነሱም ለመስማት እየጓጉ ሳለ፣ ነገር ግን ተመልሶ ጠፋብኝ አለቻቸው። ሔዋንም ለስራ ባልደረባዋ የሄደችበት ጉዳይ እንዳልተሳካላት እንዲሁም ናታን አሁን ላይ እዛ አካባቢ የሚታዩ ሰዎች የፍርሃት አገዳይ መስለው ነው የሚታዩት አለችና ነገረችው። ከዛም ሉሊታ አጠገቤናት ብላ ስልኩን ዘጋችው። ሎሊትም በሚጨንቃት ሰዓት ሔዋንን ስላገኘቻት ደስ ብሎኛል እያለቻት ነበረ። ከዛም ኤፍራትን ገለሻት ነው ለምንድን ነው የዚህን ያህል የምትፈሪው አለቻት። ዊ ኤፍራት እኮ ቢቀጠቅጧትም የማትሞት ሴት ናት እያለች ነበረ። ከዛም ሎሊትም የምታስጠጊኝ ከሆነ አስጠጊኝ፣ ካልዛ በጊዜ ቁርጡ ንገሪኝ፣ ሌላ ቦታ ልፈልግ አለቻት። እኔማ እንደ ጓደኛ እያማከርኩሽ ነበረ። ካልሆነ ችግር የለውም እኔ ጋር እንሄዳለን አለቻት። ኤፍራታም ሉሊት ጽዮን ላይ ጉዳት እንዳደረሰችባት ጥርጣሬ ያለኝ እያለች በስልክ እያወራች ነበረ። ከዛም ያፊት እየተከታተላት ነበር ከኋላዋ። ቆይ አንተ እየተከታተልከኝ ነው? አዎ ከቤት ስቶች ጀምሮ እየተከታተልኩሽ ነበረ። ደግሞ እንዴት እንደናፈቅሽኝ ባወቅሽ አለ። ቆይ ከኛ ምንድን ነው የምትፈልገው? እኔ ሁሉንም ነገር የበደልከኝም ሁሉ ትቼ እየኖርኩ ነው። ያፌትም እኔ የምፈልገው አንቺን ደስተኛ ማድረግ ነው። አንቺን ደስተኛ ለማድረግ ግን የማላደርገው ነገር የለም። እመኚኝ፣ ከናታን አስበልጬ አንድ ላቀቂ ነው ማኖርሽ አላት። ሲጀመር አንተ ሰው ከማሰቃየት ውጭ ምን ደስታ ታውቃለህና? አለችው ከዛም ገልብጣው ልትሄድ ስትል ግጥም አድርጎ ያዛት። እባክህን አሳመምከኝ፣ አጥብቀኸኛል አለችው። ይቅርታ፣ በቆንኩበት ጥለሽኝ አትሄጅ፣ በጣም ነው የምወድሽ ያፌትም እንደውም ማታ የሆነ ሀሳብ እያሰብኩ ነበረ፣ ናታንን ከነ መፈጠሩ ረስተሽ ከእኔ ጋራ ደስ ብሎሽ እያሳለፍሽ ነበረ አላት። ከዛም እየቀለድክ ነው እንዴ አለችው። ምን እቀልዳለሁ አንቺን ሚስት አድርጎ ማኖር ያቅተኛል እንዴ? ኤፍራታም አንተና ቤዛ ግን የያዛችሁት ድራማ ነው። ሲጀመር ይህኔና የናታን ፍቅር ሲያስቀናችሁ ቤዛን አገባሃት። ያፌትም ከቤዛ ጋራ ከጓደኝነት ያለፈ ነገር የለንም ደግሞ ይህን ማን ያወራሽ? አላት እረ ባክህ ማላውቅ መሰለ እንዴ? ሲጨመር ያረገዘችው ልጅም ያንተ ነበረ አለችው። እሱም በመርዝ ሰጥቶ እንደገደለው አስታወሰ። ታዲያ ፌትም ይህን ነገር የሰማችው እስር ቤት ቢዛ ለመጠየቅ የሄደችና ከዛም ቢዛ ይህን ነገር እንደ ነገረቻት አድርጎ ነበር የወሰደው። ታዲያ ይህን ሁሉ የነገረችሽ ቤዛናት አይደል አለ ኤፍራታም። ከሷ በላይ እኔ ያንተን ክፋት ጠንቅ አውቀዋለሁ አለችው። አሁን መሄድ ይኖርብኛል ብላ ከቆመበት ገልብጣው ነበር የሄደችው። እሱም እወድሻለው እያለ እየዞረ ሲያት ነበረ። ኤፍራታም ያን ሁሉ እንዳላደረገ ሁሉ አሁን እወድሻለሁ ይላል እንዴ እያለች ከእገታ ያሳለፈችውን የስቃይ ጊዜ እያመላለሰች እያሰበች ነበር። ጽዮንም የሆነ ነገር ታስታውስና ተመልሶ ይጠፋባታል፣ ከዛም ጭንቀት ይፈጥርባታል። በዚህ ሁኔታ ቤተሰቡ ውጥረት ውስጥ ነው። እባክሽ ገንየ ከጎና ትራቂ እያለ ናታን ገነትን ሲያስጠነቅቃት ነበረ። ኤፍራታም ከወንድማ ከዳጊ ቤት ሄዳ በሀሳብ መምሰልሰል ጀመረች። ከዛም ለምንድን ነው እህቴ በጣም እየተጨናነቅሽ ነው ያለሽው? አጉት መጥቶ ልክ እንዳንቺ ተመሳሳይ ነው። ምንድነው የተፈጠረው ግን? አለና ጠይቃት። አይ ቢኒ የሆነ ነገር ሳይሰማ ይቀርም። ያፌት ለማግባት ይያስበ ነው። አግንተሽ ነበር እንዴ? ለምን እንደዚህ አለ አለ ዳግም። ከዛም አግንቾ ነበር አለችው ዳግም። እሺ አሁን የት ነው ምትጆ? አላት የምትሄድበትን ቦታ ግን አልነገረችውም። ወንድሜ ችግር ውስጥ እንድትገባ አልፈልግም። እኔና ኢንስፔክተሩ ብቻ ካወቅን ይበቃል። ሌላ ሰው ማሳወቅ አይጠበቅም ብላ ዘጋችበት። ያፌትና የያፌት ቅጥረኛ ሁለታቸው እየተነጋገሩ ነበረ ሕዋንን ወደዛ ውስጥ ማስገባት እንደሚፈልጉና ነገር ግን ከነናታን ጋር ቅርበት ይኖራታል ይህ ደግሞ አደጋ ውስጥ ይከተናል አሉና ተመካከሩ አይ እሷን እኔ ማይቻት ነበረ አልወደድኳትም አለ የያፌት ጋር ያፌትም ያንን ነገር በጥንቃቄ አለው ችግር የለውም እስከ ዛሬ ማታ ያልቃል አደጋ አታስብ አለው ከዛም ሰውየው ማታ ይመጣል። ቆንጆ ቆንጆ ሴቶች አዘጋጅተህ ሁለት ሴቶች ጠብቃ አለው። ከታገቱ ሴቶች መካከል ኤፍራታን እያሰፋት ነበረ። ያች ልጅ ግን ያች ቆንጆ የት ሄደች? ገለዋት እንዳይሆን ወይም ባለሀብቶች ፈልጓት ነበረ ወስደዋት እንዳይሆን እየተባባሉ እርስ በርሳቸው ይነጋገሩ ኤፍራታ እዛ ውስጥ በነበረችበት ሰዓት የህይወቷን ታሪክ እየነገረቻቸው ስለ ነበር እያስታወሱ ነው። አስተዳደጓ በጣም ነው የሚያሳዝነው። መንገድ ላይ ተጥየን የተገኘውት የሆኑ ሰዎች ናቸው ያሳደጉኝ እያለች የነገረቻቸውን ታሪክ እያስታወሱ ነበር። ህዋንም ወደ ማረሚያ ቤት ሄዳ ነበረ ቪዛን ለመጠየቅ በጣም ጥልዝ ብላለች። ምን ሆነች ነው አለቻት። ኤፍራታን ልገድላ ስላሰብኩኝ ህይወትሽን በሙሉ ሲወላ አደርገዋለሁ ብሎ የነበረ ይኸው ሲወላ አደረገብኝ። አሁን ምግብም ተከልክ ያለው አለች። ለእኔ ማን ያስብልኝ? አባቴ ለተገደለብኝ ልጄ ላጣው። አሁን ሁሉም ሰው የሚያዝ ነው ለይፍራታ ነው አለች። ቤዛም ከእስር ቤቱ የምትወጣበትን ምክንያት እየተማጸነቻት ነበረ። እባክሽን ያለኝን ንብረት ሁሉ ሰጥቼ ከዚህ እስር ቤት እንድወጣ አርጅኝ እያለቻት ነው ታዲያ ሁንም ቤዛ ምንም ከበቀል ነጻ አልሆነችምና የአባቴን ገዳይ እበቀላለሁ፣ ልጀን የገደለብኝንም እንደዚሁ አስከፍላቸዋለሁ፣ አንድ ባንድ እያለች ነው። ሔዋን እባክሽን፣ የበቀል ጉዞ የሚሆን አይመስለኝም። ደግሞ የአባትሽን ገዳይስ እንዴት ልታውቂ ትችያለሽ? አለቻት። የአባቴን ገዳይ ናታን ሳያውቀው አይቀርም። ያንን ሰው ደግሞ አሳልፎ ላለመስጠት ሲል ዝም ሊል ይችላል አለች። ደግሞ የአባቴ ገዳይ እፍራታ ናት አለች። ኤፍራታም አትሆንም እንዴት እንደዚህ ታስቢ? ያለሽ ባይወልዷትም እኮ አባቷ ነው አሳድገዋታል፣ አለቻት ዋንም። ከዛም ወሪያቸውን አላስጨረሷቸውም ሰዓት አልቋል ተባሉ። እራሷን መጠበቅ እንዳለባትና እንዲሁም መጠንቀቅ እንዳለባት ዋን መክራት ተለያዩ ማለት ነው። ሲሆንም ከቪኔ ጋር ምንም አይነት የፍቅር ግንኙነት እንዳላሳልፍኩና ፍቅረኛ እንዳልሆነ እንደዛ ነው የሚሰማኝ። እንደውም አዲስ ነገር እየፈጠርኩ ነው አለችው ጽዮንም ኤፍራት የት ሄዳ ነው? አለችና ናታን ጠየቀችው። አላወኩም። አንቺ አላይሻትም እንዴ? አለ እኔ አላየዋትም እንዴ? ሰሞኑ ስትሄድ ደግሞ አትናገርም። እሷም ልክ አይደለችም። በጣም እየተጨናነቀች ነው፣ እያለ ሳለ ስልኩ ጠራ። ስልኩ ሲቪውን በትኖ ስለነበረ የስራ ስልክ ነው። ለጽዮንም ለስራ ፍለጋ እንደሚሄድና ከቤዛ ጋር ተለያይቶ በራሱ ስራ እንደሚኖር እየነገራት ነበረ። ይሳካልሃል አለችው። እሱም ተነሳ። ከዛም መንገድ ላይ በሚሄድበት ሰዓት የያፌት አጋሾች አንደኛው ከጀርባው እየተከታተለው ነበረ። ከዛም ማደንዘዣ መርፌ በመውጋት ናታንን መሬት ላይ እንዲወድቅ አደረገው። ከዛም መሬት ለመሬት እየጎተተው ነበረ ሲወስደው። የነበረው እንግዲህ ናታን ከያፌት እጅ መግባቱ ነው። እፍራታን ለማግባት ናታንን ማሰቃየት እንደ ምርጫ አድርጎ ያፊት የወሰደው ይመስላል። ውድ የሐረግ ድራማ ተከታታዮች ለዛሬ ይዤላችሁ የቀረብኩት ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ እዚሁ ሰናበታችኋለሁ። አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆንላችሁ። ባይ ባይ። እወዳችኋለሁ።